ቢሊዮነሩ ኤለን መስክ ከትራምፕ አስተዳደር ራሱን አገለለ። ኤለን መስክ ከትራምፕ አስተዳደር ራሱን ማግለሉን አስታውቋል። መስክ በሺዎች የሚቆጠሩ የፌዴራል መንግስት ሰራተኞች የተባረሩበት የዶጅ ንቅናቄ ኃላፊ ነበር። ዶጅ የተባለው የሚጠራው የአሜሪካ የብክነት ቅነሳ መስሪያ ቤት ትራምፕ ስልጣን ላይ ከወጡ ጀምሮ ሲያገለግል ቆይቷል። መስክ በማህበራዊ ሚዲያው ኤክስ በኩል በለቀቀው መግለጫ ፕሬዚዳንት ዶናልድ ትራምፕን አመስግኗል። ቢቢሲ እንደተረዳው ዋይት ሃውስ ካለፈው ረቡዕ ጀምሮ ኤለን መስክ የመንግስት ልዩ መልእክተኛ የተሰኘ መለያ እንዲነሳ አድርጓል። ዋይት ሃውስ ካለፈው ረቡዕ ጀምሮ ኤለን መስክ የመንግስት ልዩ መልእክተኛ የተሰኘውን መለያ እንዲነሳ አድርጓል። የዓለማችን ቱጃሩ ሰው ዶጅን እየመራ እንደማይቆይና ኃላፊነቱ ጊዜያዊ እንደሆነ ሲያስታውቅ ቆይቷል። ፕሬዚዳንት ትራምፕ ብክነት እንዲቀንስ እድሉን ስለሰጡኝ አመሰግናል ነገር ግን ዶጅ ተጠናክሮ ይቀጥላል ብሏል። ደቡብ አፍሪካ የተወለደው ጉምቱ የቴክኖሎጂ ሰው ልዩ የመንግስት ሰራተኛ የሚል ኃላፊነት ተሰጥቶት በዓመት መቶ ሰላሳ ቀናት እንዲሰራ ተፈቅዶለት ነበር። ትራምፕ ስልጣን ላይ ከወጡ ጀምሮ ባለፈው ጊዜ ስሌት መሰረት በያዝነ ፈረንጆቹ ግንቦት ወር መገባደጃ 130 ቀን ይሞሉታል። ነገር ግን መስክ በትራምፕ የበጀት ረቂቅ አዋጅ እንደተከፋ ባስታወቀ ማግስት ኃላፊነቱን መልቀቁ አነጋጋሪ ሆኗል። የትራምፕ አዲስ ረቂቃዎች ባለ ትሪሊዮን ዶላር የሚቆጠር የግብር እፎይታ ና የመከላከያ በጀት እንዲጨምር የሚያበረታታ ነበር። የስፔስ ና ቴስላ ኩባንያ ኃላፊ በአሜሪካ የቢቢሲ አጋር ከሆነው ሲቢኤስ ጋር ባደረቀው ቃለ መጠይቅ ትራምፕ ትልቁ ና ውቡ ያለው አዋጅ የፌዴራል መንግሥቱን እዳ ውስጥ የሚከት ነው ብሏል። አክሎም አዲሱ ረቂቃዎች ዶጅ ሲሰራ የነበረው ስራ የሚያወርድ ነው ሲል ተደምጧል። አዋጅ ትልቅ ሊሆን ይችላል፣ ውብ ሊሆን ይችላል፣ ነገር ግን በአንድ ጊዜ ሁለቱን ስለመሆኑ ጥርጣሬ ያለኝ ሲል ትችቱን አሰምቷል። መስክ የትራምፕ አስተዳደር ሲቀላቀል ሁለት ትሪሊዮን ዶላር ብክነት እቀንሳለሁ ብሎ ነበር የተነሳው። ነገር ግን ይህ ቁጥር ወደ 150 ቢሊዮን ዝቅ አድርጎታል። በዶጅ ምክንያት ከ2.3 ሚሊዮን የፌዴራል ሰራተኞች መካከል 260 ሺህ የሚሆኑት ከስራ ገበታቸው ተሰናብተዋል። መስክ ባለፈው ሚያዛ ከመንግስት ኃላፊነት ገሸሽ ብሎ ትኩረቱን የግሉ ኩባንያዎች ላይ እንደሚያደርግ አስታውቆ ነበር። ኤለን መስክ የዋይት ሀውስ ልዩ ሰራተኛ ሳለ የቴስላ መኪና ሽያጭ 13 በመቶ አሽቆልቁሏል። የቴስላ አክሲዮን ገበያም 45 በመቶ ወርዶ እንደነበር ይታወሳል።